እሺ እንግዲህ አሁን አሁን እቃዎችን በጣም እየታዘዙ የሚገቡበት ጊዜም ከመጠን በላይ እየረዘመ አቅቷል ማለት ነው። ስለዚህ እንደዚህ በሚሆኑበት ጊዜ ሰዎች ሪፈንድ ይፈልጋሉ፣ ወይም በቃ ሂሳቤ ወደ ማስተር ካርዴ ይመለስልኝ የሚል ሀሳብ እያመጣሉ ማለት ነው። ግን አብዛኞቹ ሰዎች እንዴት አድርገው ሪፈንድ ሊያደርጉት እንደሚችሉ ያለውን ፕሮሰስ አያውቁም። ስለዚህ በዚህ ቪዲዮ እስከ መጨረሻው ከተከታተላችሁ ሙሉ ፕሮሰሱን ከነሙሉ መፍትሄው እና ከነሲስተሙን ጨምር ታያላችሁ። ላይክና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮው እንገባለን ቀጥታ። በመጀመሪያ ማድረግ ያለባችሁ ምንድን ነው? ኢንዲስፕድ አለ እዚህ ጋር ሪቪው አለ፣ ሪተርን ምናምን የሚል አለ። የእናንተ እቃ ኦልሬዲ ሺፕድ ውስጥ ነው ሊቀመጥ የሚችለው ስለዚህ በቀጥታ ትሄዱና ምናምን ታረጋላችሁ። አሁን ሪተርን የምትሏን ተናኳታላችሁ ሪተርን የምትለዋን ከነካችኋት በኋላ እዚህ ሺፕድ የምትለዋ ስትገባላችሁ ማለት ነው። ሺፕድ የምትለው ስትገቡ እንደዚህ ያመጣላችኋል ዲቴይሉ ነገር ማለት ነው። ከዛ አንዴ ትነኩታላችሁ፣ መሀል ላይ መሀል ላይ ስትነኳት እንደዚህ ላ ሪተርን አድ ቱ ቻርት እና ሪተርን ቱ ኦር ሪፈንድ የሚል ነገር ያመጣላችኋል ማለት ነው። ከዛ ሪተርን ወይም ሪፈንድ የምትለዋን ትነኳታላችሁ። ከዛ ዴሊቨሪ ስታትሱን ምረጡ ይላችኋል ይህንን አሁን ፓኬጁ እናንተ ጭራሽ አልተቀበላችሁም ስለዚህ ፓኬጅ ኖት ሪሲቭድ ትሉታላችሁ ማለት ነው አሁን ይሄ ምን ይለኛል ኦርደር ኢንትራንዚት ኢፍ ትራኪንግ ኦርደርስ አፕዴት አፕዴት ዩ ካን አፕላይ ፎር ሪፈንድ ይላሉ ይሄ ማለት በትራንዚት ላይ እያለ ስለሆነ የተወሰነ ጊዜ መጠበቅ አለባችሁ ማለት ነው ይሄን የማያደርጉ ከሆነ ግን አፕዴት የማያደርጉት ከሆነ በቀጥታ ሪፈንድ መጠየቅ ትችላላቸው። እኔ ግን ከዚህ በፊት በጠየቁት ቪዲዮ እቃ መሰረት ላሳያችሁ። ይህንን እቃ ለምሳሌ ኔ ሪፈንድ ያደረኩት እቃ ነው። አዘዝኩት፣ በጣም ቆየ፣ ሁለት ወር ምናምን በላይ ቆየ። አሁን ቅድም ባሳየችሁ ፕሮሰስ ቀጥታ ሄድኩኝ። ሲሄድ፣ ከዛ ምናሉኝ፣ ሴለሩን ኮንታክት አድርገዋሉኝ። ኮንታክት አደረኩት፣ ጻፍኩለት። የላክልኝ እቃ አልደረሰኝም ምናምን ብዬ ጻፍኩለት። እኔ ልክ ያለውኝ ፖስታ ቤቶችን አናግር ብሎ የፖስታ ቤት ስልክ ቁጥር ላከልኝ ማለት ነው። እኔ አናግራቸዋለሁ ፖስታ ቤቶችን ደውዬላቸዋለሁ ግን እቃውን ማግኘት አልቻልኩም ብዬ መለስኩለት ማለት ነው። ከዛ ኒጎሽት አርጉ ብሎ አሊኤክስፕሬስ የሆነ እንትን ዲያሎግ ቦክስ ያመጣላቸዋል። አድርገናል ግን አልተስማማንም ብዬ እንደምታዩት ሪፈንድ ኦንሊ ብዬ ጻፍኩኝ ማለት ነው። ፋይናል ሶሉሽኑ እንደምታዩት ሪፈንድ ኦንሊ ብዬ ጻፍኩለት ማለት ነው። አሊኤክስፕረስ ከዛ በመሃል ገብተ ገብቼ ሁኔታውን እንዳጣራ ተፈቅዱልኛላችሁ ወይ አለ። አዎ አልኩኝ፣ እኔ የስ ብዬ ሞላውለት ማለት ነው። ከዛ በኋላ አጣሩ ያለውን ነገር እንዳለ ጥፋተኛ ሰውዬው እንደሆነ አወቁ። በተደጋጋሚ ሊልክልኝ አልቻለም። ይኸውላችሁ እንደምታዩት ማለት ነው፣ እሱ የሚጽፍልኝ ይሄን ነው። ካሁን በፊት ላክሁለት፣ አይ ኖት ሪሲቭድ ምናምን አልኩት። እሱ በቻይንኛ ምናምን አላከልኝ፣ ስልክ ቁጥር ላክልኝ፣ እኔ አልተቀበልኩትም። ከዛ በኋላ ይሄን ሁላችሁ ዛ አይተም ኢዝ ኖት ኢምፖርትድ ኢትዮጵያ ሶ ጀስት ሪፈንድ ማይ ፔመንት ፕሊዝ አልኩት። ፕሊስ ኮንታክት ሚ ዊዝ ዘ ኢንፎርሜሽን ፕሮቫይድድ ና ምን አለኝ እሱም መመለስ አልፈልገም ማለት ነው። ከዛ ነው የተወኩት አሊ ኤክስፕረስ እንትን ሲያመጣልኝ በዛ ቅጽ መሰረት ገባው ና አሊ ኤክስፕረስ ጉዳዩን ገብቶ አጣርቶ ትክክል ከሆነ እንዲመልስልኝ አዘዝኩት ማለት ነው። ያመጣላችኋል ከዛ በኋላ በዛ መሰረት ላኩላቸው። በሁለተኛው ቀን አጣሩና ጉዳዩን አጣርተው ቀጥታ ወደ ዋሌቴ 293 ዶላር ሪፈንድ አረጉልኝ። ማለት ሪፈንድ ሲሆን እንደዚህ ይወላጩ ስታርት ምን ያለ ካላይ ኢኒጎሺሽን ምን ያለ ሁለታቹ ስትወያዩ እዚ ላይ ነው ማለት አሊኤክስፕረስ ስቴፕ ኢን ብሎ አሊኤክስፕረስ ጣልቃ ገባ በኋላ ያስቀምጣል። ሪፈንድ ሆኖ ደሞ ወደ አካውንት ሲገባ ካላይ ፊኒሽድ ብሎ እንደዚህ በግሪን አበራው ማለት ነው። ስለዚህ የሪፈንድ ፕሮሰስ ይሄ ነው በቀላሉ። ሶ ፕሮሰሱን ለመድገም ያክል ምንድነው የምታደርጉት? ቀጥታ ሪፈንድ መጠየቅ ስትፈልጉ እዚህ ሪተርንስ የሚለውስ ትገባላችሁ። ሪተርንስ የሚለውስ ከገባችሁ በኋላ ሺፕ የምትለዋን አንዴ ትነኳታላችሁ። ሺፕ የምትለዋን ከነካችሁት በኋላ እዚህ ያመጣችሁ አይተማን ማለት ነው። ኦኬ ሆሊዴይ ስቶር ምናምን ትለዋን ከታች ያለችዋን ታይምስ የምትለዋን አይተሟና አንዴ ትነኳት አላችሁ ማለት ነው። እሷን ስነኳት ከታች የሁላችሁ ኮንታክት ሴለር የሚላለ ከታች ደግሞ ሪፈንድ ወይም ሪተርንስ የሚላለ አርቱ ቻርት ከሚለው ጎን ማለት ነው። ይህንን ሪተርን ኦር ሪፈንድ ሴ የምትለዋን አንዴ ትነኳት አላችሁ ማለት ነው። ከዚያ በኋላ እዚጋ የሚያመጣላችሁን ፕሮሰሶች እየተከተላችሁ ሄዳችሁ ሄዳችሁ እችን ፕሊስ ሰሌክት የምትለዋን ዴሊቨሪ ስታተሷን ፓኬጅ ኖት ሪሲቭድ ነው የምትሉት። ከዛ በኋላ አይቶ እዚህ ጋር ያመጣላችኋል ማለት ነው። ለእናንተ በጣም የቆየ ከሆነና እቃው ከዛ ያልመጣ ከሆነ ምንም አይነት አፕዴት ያልተደረገበት ከሆነ እዚህ ጋር ያመጣላችኋል። እነዚን ፎርሞች እየላካችሁ ሪፈንድ ኦንሊ የሚለውን ነክታችሁ በቀጥታ ወደ ማስተር ካርዳችሁ እንዲመለስላችሁ ማድረግ ትችላላችሁ ማለት ነው። ፒስ አውት